በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን። እንደምን ሰነበታችሁ አድማጮች! አቶ አውላቸው የወይኒትን መሬት እያረሱ የራሳቸውን ለሌላ አራሽ በመስጠታቸው መምህር ነጋሽ ከጠላ ቤት አስጠርቶ ቢያነጋግራቸው እርሻዬን ብፈልግ አርሳለሁ ብፈልግ አሳርሳለሁ አሉት። እሱም ወይዘሮ ባንቺም መብት እንዳላቸው አስጠንቅቆ እምቢ ካሉ ፍርድ ቤቱ በጣም ቅርብ መሆኑን ነገራቸው። እሱ ባለው ስልክ ስለዘጋባት። ውብዳር ተናዳ በሥራ ሰዓት ወደ ፍርኩታ ካልሄድኩ ብላ ብሩክታዊትን እያስቸገረች ነው። እሷም አሁን በሥራ ጥድፊያ ባለንበት ጊዜ ሳይሆን ቅዳሜና እሁድ ሄደሽ ብታነጋግር ይሻላል ብላ መከረቻት። አክሊሉ ወደ ፍርኩታ ጫት ለመላክ ተጣድፏል። አቶ አውላቸው የጫት እርሻው አካባቢ ሄደው መምህር ነጋሽ እንደዛተባቸው ነግረውት ምክር እንዲለግሳቸው ጠየቁት። አክሊሉም ናደው የወይኒትን እርሳቸው ደግሞ የውባንችን እንዲያርሱ መከራቸው። መሰረት ከአክሊሉ ጋር ስትስማማ ወደ ቤተሰቦቿ ሄዳ እንደ ተመለሰች አባቱ በበነነውና በተነነው መሄድ ትክክል አይደለም ብለው ወቀሷት። በዚህም ጊዜ ጸጋ ታማ ከትምህርት ቤት እንደመጣች ልትወድቅ ስትል መሰረት ልታድናት መሞከሯን ገልጸን ነበር። ክፍል 98 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል

ለራስሽ አታጭበጭብኝ። ይኸው እንዴ ወርቅዬ፣ የምን እምባ ነው አንቺ? የደስታ እምባ ነው ነጋሽ። ውሸት ያልደፈንሻት አንድ ትምህርት ቆጭታሽ ነው አደል? ይቅር በለኝ ጌታዬ። ምን አድርገሽ ነው ደግሞ ይቅር የምልሽ? አልማርም ስል እንዲህ ያለምንህ ለዚህ ያበቃኸኝ አንተ አይደለህ? እሱማ አለፈ። ጠጠቴ አላለፍም። ወርቅዬ የማዝነው ነው፣ ትምህርትሽን እንዳቆምሽ ብትቀሪ ነበር። ዛሬ ግን እሺ በማለት በተልኮ ትምህርት ውጤት አንጀቴን ስላራሽው ረክቻለሁ። እሺ እኔም እኮ ተጎኔ ስለነበርክ እግዜር ይስጥልኝ ስላመስገኛለሁ እኮ። ነይ ተቀመጭ። እንዲህ ምኑን ተቀመጥኩ፣ የደስ ደስ ቡና እንኳን ላፍላለህ እንጂ። እንዲህ ግድ የለም አስጠንቶ ለዚህ ውጤት ያበቃሽ ዋሲሆን ተረሳ? እንዲህ ሆ ምን አድርጌን የምረሳው? ለባልሽ ብቻ የደስደስ ቡና ማፍላት ታዲያ ምን ይባላል? ነጋሽ አንተው አይደለህ አይመጣም ያልከኝ። ስቀልድ ነው፣ ይዤው መጣለሁ። እሺ ይኸው የእሱ ብቻ ሳይሆን የብሩክ ታዊትም ድጋፍ አለበትና አብረህ ይዛቸው ና። ወርቅዬ ይሄ ሰንቀሮ ትየት ነው የማመጣት ከሆነ ነገ ምሳ አንድ ላይ ይጋበዙ፣ ቡናው ይቅር። ዋሲውን ቡና "ይበቃኛል" ነው የሚለው። አይ እኔ እንግዲህ ለያይቶ ግብዣ አላቅም። ምንና ምንድን ነው የምትለዩ? ታውቀዋለ አንቺ ነገረኛ መንገድሽ ገብቶኛል። ይልቅ እንዲሁ በደንብ ብታቀራርባቸው ይሻላል። እኔ አዎ አንተ እንዲህ በዚያ ጓደኛ በዚህ የእህት ልጅ ምን አድርጌ ላቀራርባቸው? እንዲሁ ደግሞ ይሄ መክረህ መላ ፈጥረህ ነዋ። አነጋሽ ወርቅዬ በራሴ ጉዳይ ሰው ሲገባ እንደማልወደው በበሰውም እንዲሁ ነኝ። እሱንም አውቃለሁ በራሳቸው ይቀራረቡ። በይ እስቲ እጄ ልምጣ። ትቆያለህ ትንሽ ምን ነው? አይ ቁርስ ነገር እንዲሁ ሰርቼ ልጠብቃችሁ ብዬ ነው። በቃ እርሻው ደርሰን መመለስ ነው። የምን እርሻ? ውይ አልነገርኩሽምና፣ አንድ የኔና የዋሲሁን ተማሪ በቀደም ጫት ቅመው ትምህርት ቤት መጣ። እሺ ከልጆቹ እንደተረዳ ነው የሚውልበትን ቦታ አውቀናል። እዚያ ሄደን ልጁን ልናገኘው ነው። ነጋሽ ተሰዋት ትጣሉ? ምን ያጣላናል? እንጃ እንዲሁ ብቻ የማይሆን ነገር ውስጥ ገብተህ በራስህ ላይ ችግር እንዲያትፈጥር የሚፈጠር ነገር የለም። ቢፈጠርም እንዲበራ የደከምንለት ሻማ እያየ ነው ሲጠፋ መመልከት አይኖርብንም። ተገኔ፣ ተገኔ! አቤት፣ አቤት። እትይ፣ ና በሩን ዝጊውና፣ እዚህ ተቀመጭ። እሽ። እፎ፣ ወይ፣ እንዴት ደከመኝ አንቺዬ። የት ሄድሽ ነው? ለአንቺ ጉዳይ ነው። ለእኔ? አዎ፣ ትምህርት ቤት ሄጀ እልሽ ነበር። እሺ፣ ተገንዬ አዝናለሁ። አልተሳካ። ምን ነው? አንቀበላትም አሉ? አዎ። ግን ለመቀበል ስላልፈለጉ ሳይሆን የትምህርቱ ወቅት ስላለፈ የምንቀበላት የሚቀጥለው ዓመት ነው አሉኝ። ምን ነው ተገንዬ ከፋሽ? ለእኔ ታላለው። ምን ይደረጋል። ላንቺ ስላላለው አይደለም ከዚህ በኋላ አንቺስ ገብተሽ ምን ታደርጊያለሽ? ሁሉም የሄድኩባቸው ትምህርት ቤቶች ተመሳሳይ መልስ ነው የሰጡኝ። እናቴ ላይሳካ ደከምኩሽ አይደል ይ አይ ተገንዬ፣ ኧረ በደከምኩ ልሽና በሆነ ለእኔም ጥሩ ነበር። ውይ ረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረገረ አመመሽ። እንዴት ይህ እግሬ እንዴት ዝሏል መሰለሽ! ልሽልሽ እንዴትዬ እንዴት ደስ እንደሚለኝ

እንደሱ አቤት ፈገግታ አቤት ፈገግታ ከዚህ የጉንጮችሽ ስርጉድ ጋር እንዴት ነው ልብ የሚያጠፋው በቃሽ በቃሽ የኔ ቆንጆ በቃሽ በደንብ አሻውልሽ አዎ ው ትደክሚብኛለሽ ተነሽ ምን ሰርቼ ነው የምደክመው ይበቃል ይበቃል ውይ በቃኝ ሳይ ተባረኪ አንተ ሰውዬ ይህንን ማጫዋያን ወዲያ አቆምልኝ ደክሞኛል ናቃ ያደርጋል እኮ ኑኑሽ። እኔት ታቦር እባላለሁ፣ ያንቺስ እንዳት ነግሪው። ወንድኔ ማት ነግሪኝ። እኔ ታቦሬ ሰው ስም ሰርቃለሁ እንዴ? ኑኑሽን ታያትና ነገሪኝ። ተናግሬያለሁ። እንዳት ነግሪው። ተገኔ አትገልፍጥብኛ። አንተ አጁ ነግረሽኛ። አረብሹ፣ አየሽ እውነት በራሱ ጊዜ ይገለጣል የሚባለው እንዲህ ነው። እንደምናለሽ ተገኔ። ምን ፈለክ? ከአንተ ማን ያዘዋል? የምጽፍልኝ ማመልከቻ አለ ብሎኝ ነው የመጣሁት። አልመጣም። ጥሩ እንግዲያው ትንሽ ልጠብቀዋ። ሰውዬ ከእሷ ጋር እየተጫወትኩኝ ነው፣ ዞር በልልኝ አልኩኝ። ኑኑ፣ የከፈትሽው እኮ የህዝብ መሰብሰቢያ የሆነው ሆቴል መሆኑን ትረሽዋለሽ። ልባል ከፈለክ ለብቻ እዚያ መቀመጥ ነው። ታያትሷን። ነይ ነይ ነይ ነይ፣ ተገኔ ነይ ጌት ነው የመጣሽው እንዴ? ሆ ከፈለገችበት ትምጣ። ምን ያገባሃል? እንዴት እንዴት ነው የምታወሪው? ወይ ሰውዬ! በይ በይ በይ በይ እንደ ነብር ተወርውረይ ሳት ዋጭሪ። ልሂድ እኔ፣ ሌላ ቀን በደንብ እንተዋወቃለን። እሺ። ናናናናናናና እስቲ ታቦር፣ ት የምን መጽሐፍ ነው ያስከው? ወደዚህ ስመጣ ነው የገዛሁት። እንዴት ያለ ልብ ወለድ መጽሐፍ መሰለሽ! ምን ነው ያ? ሰላሳ ብር ግድ የለም። አንቺ አንብቢ እንጂ እኔ በነጻ እሰጥሻለሁ። ያዝ አልኩህ እንዴ። ተገንይ እንኪ አንብቢው፣ ሌላም እገዛልሻለሁ። እሺ እሺ፣ እትዬ በሂጃ። አሁን ሂጅ እሺ። አይ እኔ ነው ወይስ ምኑ? ሰው ስትንከባከቢ አየሁኝ ልበል። ያውም አንብቢ ስቲ ደጋርኩ። ስንት ነው የምትቀጥሪያቸውን? ልጆች አእምሮ በእውቀት ማነጽ ጀምረሻለ። ከቤት ይወጣልኝ ከቤት ይወጣለኝ አል ነገርኝ እንጂ የኔ ቅቤ አንጓች ተገኒዬ ብለይ ስጠሪ። ዋናው ነገር እንኳን ሰማ። አቶ ጣማን ተውጅ ከዚህ እንዴነሽ? እንዴት ነሽ? ጸጋ መሰረት፣ ምንም አልተሻለኝ። ዳማ ከሲው አላሻለሽም? ምንም እና ምን ተሻለ? ቡና አላፍላልሽ? አይ ብርድ ብርድ እያለኝ ነው። ደርብ የለኝ መሰረት። ባይኒ የጀመርነውን እንጨርስ። መሰረት እባክሽ እማየን ጥሪልኝ። እኔ አለሁ አይደለም የምትፈልገውን ነገር እማየን ብቻ እንድትጠሪልኝ ነው ፍላጎቴ። እሺ ነይ ተቀመጭ። ጸጋ አልተሻላትም። መድኃኒቱ ውስጥ ይሰራላት ይሆናል። አልመሰለኝም። ምንድነው አልመሰለኝም ማለት? አንቺ አይደለሽም እንዴ ዳማ ከሲሆን አሽተሽ እንደ ቀለያየሽው አሁን? አዎ ግን ብርድ ብርድ እያለኝ ነው። እማማን ጥሪልኝ አለች። ላብም ጀምሯታል። ምን እኔም ሰዓት ምቻ አልመሰለኝም፣ ቢሆን እስካሁን ይሻላት ነበር። ደግማ ትጠጣ እንዴ? እኔ ሳይብስባት ወደ ጤና ጣቢያ እንውሰዳትን የምል። ምን ሆና ነው እዛ የምትወሰድ? ወባ እንዳይሆንባት ሰጋሁ። ምንድን ነው የምታሟርቹ አንቺ አባባ? በዛ በማሟራቴ ሳይሆን ሁኔታው አስግቶኝ ነው። አይመስለኝም። እኔ ደግሞ ግዴሎትም። ሰዎች ጠርቼ ይዘናት ወደዚያው እናምራ። ትሰሚያለሽ፣ ወባም ቢሆን ወደ ጤና ጣቢያ እንሄድም እናስ ምጥን? ትጠራ ምጥን። አዎ የባህል መድኃኒት አዋቂ ከሆነ ዘመዳው ጋር ሄዳ መድኃኒት ይዛላት ትምጣ። አባባ እሷው ጋር ሰው ላኪ ያልኩኝ። ዋሲሁን አቤት ጋሼ ነጋሼ፣ እርግጠኛ ነህ ልጁን እዚህ ነው የምናገኘው? አሁን ጓደኞቹ በእርግጠኝነት ነግረውኛል፣ እዚህ ጫት እርሻ ውስጥ። እስቲ የማን እርሻ እንደሆነ ገመት። አይዋ ሲሆን የማን ይሆናል? የአንድ ገበሬ ነዋ። የአክሊሉ ነው። የጫት እርሻ እንዳለው ታቅ ነበር። ሰምቻለሁ። ከኢንቨስትመንቶቹ አንዱ እንግዲህ ይሄ የጫት እርሻ መሆኑ ነው። ሌላው አስገራሚ ነገር አክሊሉ ጫት አይቀምም። አዎ ልጆቹ ናቸው የነገሩኝ። ከጫቱ የሚያገኘውን ገንዘብ ይቆጥራል እንጂ በአፉ አይነካም። ሌላውን አደንዝዞ መጠቀሚያ ያድርግ እንጂ እሱ ለምን ይቃም? ወይኔ እነዘር ይሁን እዚህ ማሳ ላይ ውለው ሊተርፉ ነው። ልክ ብለሃል። ትምህርታቸውን ትተው ጫት ይለቅማሉ፣ ደሞዛቸውን ጫት በመቃም ያወራርዳሉ። ሕይወት ይቀጥላል። ዋሲሁን አቤት የዚህ ጫት እርሻ መንገድ ረዘመ ባድር። ጋሽ ንጋሽ አታከተኝ። ጥግ ላይ ነው ታገኟቸዋላችሁ ያሉኝ እንግዲህ። ልጁን ግን አምነሃዋል? የቱን? እርሻው መጀመሪያ ላይ አግኝተን ያነጋገር ነው። ምን ነው የዋሸን መሰለህ እንዴ? ቅልብልብ አለብኝ እንጃ፣ የዋሸን መሰለኝ። ዘሪሁንን የምንፈልገው ለራሱ ስንል እንደሆነ ነግረነዋል። ስለዚህ የጠረጠረን አይመስለኝም። ምንድን ነው ግን ዘሪሁንን ካገኘን በኋላ የምናደርገው? መጀመሪያ እናረጋገዋል። ልክ ብለሃል። ከዚያ ወደዚህ ነገር ያስገባውን ችግር በዘዴ እንዲያስረዳን እንጠይቀዋለን። እኔም በዚህ መንገድ ነው ያሰብኩ ዋ ሲሆን ምን ነው ጋሼ፣ እርሻዎቹ መሃል ዘሪሁንን ያየሁት መሰለኝ። ከምር ያው ያው አጎንብሶ እየሮጠ ነው። ዘሪሁን አንዴ ቁም፣ አንዴ ቁም! ዘሪሁን አናግረን። የሚያስሮጥህ ምንም ነገር የለም። ምን እናድርግጋሽ? እንከተለው። አየህ፣ ልጁ ቀድሞን ሄዶ ነግሮታል። ዘሪሁን ዘሪሁን! ደንግጧል። ሊያገኘን አልፈለግም። መከተላችን እናቁም። እንዴት? ከዚህ በኋላ ልናገኘው የምንችልበት ዕድል የሚፈጠር አይመስለኝም። ልክ ብለሃል። እኔ በዚህ ልከተለው፣ አንተ በዚያ አሮጥ። እሺ እንፍጠን እንፍጠን መምህራን ኧረ መምህራን ምን የገጠማችሁ ችግር አለ ደህና ዋልክ አክሊሉ ደህና ምን እያሮጣችሁ ነው ልበል አንድ ተማሪያችንን ፈልገን ነው ዘሪሁን ተማሪያችን ነው ከትምህርት ቤት ከቀረ ብዙ ጊዜ ሆኖታል እርሻ ነው የጫት እርሻ ባለቤቱ ደግሞ እኔ አክሊሉ ነኝ ዘሪሁን ለእኔ ደግሞ ሠራተኛዬ ነው ያለ ፈቃዴ ሰራተኛዬን እርሻዬ ውስጥ ገብታችሁ ማናገር አግባብ ይመስላችኋል? እሱን አላሰብነው ነበር፣ ግን አክሊሉ፣ የዚህ ልጅ ሕይወት እየተበላሽ ነው። አረባክ የእኔ እርሻ የመበላሻ ቦታ ነው እያልክ እንዳይሆን። አላልኩም፣ አላልንም። እኛ ያልነው አሁን፣ ከእርሻዬ በአስቸኳይ ብትወጡ፣ ከዚህ በኋላ ያለ ፈቃዴ እርሻዬ ውስጥ መገኘት ጉዳት እንደሚያመጣ ወቁ። እሺ፣ ይሄ ነው በቃ። መምህር ነጋሽና ዋ ሲሆን ከትምህርት ቤት የቀረ ተማሪያቸውን ፍለጋ ቢሄዱ አክሊሉ ጫት እርሻ ውስጥ እየቃመ ሲሰራ እንዳዩት፣ አክሊሉ መጥቶ ሁለተኛ እርሻዬ ውስጥ ባያችሁ ብሎ አስጠንቅቋቸዋል። እነ መምህር ነጋሽ የአክሊሉን ማስጠንቀቂያ ፈርተው ተማሪያቸውን ይተዉት ይሆን? ኑኑሽ ተገኔን ከሚገባው በላይ ስትንከባከባት ታቦር በማየቱ ተገርሟል። ኑኑሽ እንደፈለገችው ይቺን መጠጊያ ያጣች ልጅ የቤቷ ማማሟቂያ ታደርጋት ይሆን? ጸጋ ታማለች። መሰረት ጤና ጣቢያ እንውሰዳት ስትል አቶ በዛብህ ምጥን ተጠርታ ከዘመዶቿ ጋር መድኃኒት ታምጣላት ብለዋል። በዚህ መሃል ጸጋ ምን ይገጥማት ይሆን? የተጫወቱልን ሽመልስ አበራ እንዳክሊሉ፣ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ፣ ሱራፊል ተካ እንደ ዋሲሁን፣ ዳንኤል ሙሉነህ እንደ ታቦር፣ ማዓዛ ጎናፍር እንደ ወርቅ ውሃ፣ ማስረሻ ደጌ እንደ ኑንሽ፣ ቅዱስ ገብረ ሥላሴ እንደ ተገኔ፣ ኢየሩሳሌም ነጋ እንደ መሰረት፣ ወልደ ሩፋኤል አባተ እንዳቶ በዛብህ፣ ዘርፌ ኢድሪስ እንደ ጸጋ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክለ አረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ በቴክኒክ ያቀናበረው መስፍን ብሩ አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ የስልክ መስመራችን ደግሞ 011554 13 02 ነው በዚሁ ስልክ ቁጥር መልክቶን ሊተዉ ይችላሉ። በደህና ቆዩ።